እነዛ ባልና ሚስት ናቸው። ይሄኛው ደግሞ ልጅ ነው ህፃን ነው። እሺ መጣና ያ ነብይ አላቸው፣ አላህን ጠይቁልኝ ሀብታም እንዲያደርገኝ አለ። አላህ አላህ አላህ አ ስራጭ አ ህፃን ልጅ ነው። እናም ልጅ ነው። ላሙሳ ተዱአ ተመረጋችሁ በስተፊት ጠየቁት። ከእድሜህ ግማሹን ነው የመጀመሪያ ሆንልህ መጨረሻ አሉት። እሺ ሀብቱ ሀብቱ አንተ ገና ልጅ ነህ። ምሳሌ እድሜ 60 አመት ቢሆን ስከ 30 አመት ቢያንበሸብሽህ ወይም ሰላሳ ዓመት ተቸግረህ ከሰላሳ ዓመት በኋላ ያለውን ምረጥ አሉት። አግኝቶ ያጣ መሆን ወይንም ደግሞ ወደ መጨረሻው አካባቢ ማግኘት መሆን እና ልጁ አሰበና፣ አይ የመጀመሪያ ሆንልኝ አለ። ወጣት አይደለም ካረጀ በኋላ ምን ስራለኝ አለ። ካረጀ ምንም አይበጅም አለ እና ለማንኛውም መጀመሪያ ሆንልኝ አለ እና አላህን ጠየቁለት። አላህ ሀብቱን ለቀቀለት። እንግዲህ ከእድሜው በላይ ብር መቁጠር ጀመረ። የስደስት አለ ሰውየው ሽማግሌ ሆኖ ብዙ ብር ቢቆጥር አያስገርምም፣ ምክንያቱም እድሜ ልኩን ያጠራቀመው የሰራው ነው ይባላል። ይሄ ደግሞ ልጅ ሁኖ ከእድሜው በላይ አላህ ሀብቱን አመጣለት። እናም ኩለመዝዲያድ ሰራአን ኦነን፣ ሀብቱ በጨመረ በጨመረ ቁጥር የእሱም ሰኸዋነት አላህ አለፈቀደው ነገር ገንዘቡ መዋሉ አጅብ አድርጎ ከፈተለት ሰጪነቱ ጨምረው እና ምን ሆነ፣ ካን ሚፍታሀ ልል ኸይር ለኸይር ነገር ሁሉ ሚፍታህ ከፋች ሆነ። ፈጥኖ ደራሽ ሆነ፣ ለተቸገረ ደራሽ ሆነ። የታመሙ ማሳከም፣ የተራበ ማብላት፣ የታረዘን ማልበስ፣ ጧሪ ቀባሪ የሌላቸውን ሙሳፊሮችን ረቶ ዩዕኑ ልኸይር አላከስቢ አርዛቅም መስራት የማይችሉትን ስራ እየሰጠ የሚችሉትን ስራ እየሰጠ የማይችሉትን ደግሞ አስቤዛቸው እያሟላ መስራት የሚችሉትን ሰዎች ደግሞ ወረት ያነሳቸው ወረት እየጨመረ ስራ እየፈጠረ ሰውን ማቋቋም ጀመረ። እናም ሰላሳው ዓመት አለፈ። እድሜው ስልሳ ነው። ነቢዩላህ ሙሳ እየተከታተሉ ነው። ሰላሳ አንድ